ሰለሞን አሰፋዬ፣ ቀዳሚ ወደ አንተ ነው ማደርገው። በአዲስ አበባ ከተማ የሃይማኖት አባቶች እያካሄዱት ያሉትን የአጠቃላይ መረጃ በተመለከተና እንዲሁም ደግሞ ለሰላማዊ ኑሮ መሠረት መሆኑን የአዲስ አበባ ከተማ አስተዳደር የሃይማኖት አባቶች ተናግረዋል። የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ በሰላም ግንባታና በልማት ሂደት ውስጥ የእምነት ተቋማት ያላቸው ሚና በተመለከተ ከተማ አቀፍ የማጠቃለያ ውይይት እያካሄደ ነው። በዚህ ጉዳይ ላይ በመድረኩ የተነሱ ዋና ዋና ሀሳቦችን አጋራነው አመሰግናለሁኝ ስፈልግ እንግዲህ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ከሃይማኖት ተቋማት ጉባኤ ጋር በጋራ በመተባበር የከተማ አስተዳደሩ የእምነት ተቋማት በሰላም ግንባታና በልማት ዙሪያ ያላቸው ሚና እጅግ በጣም ከፍተኛ ነው በሚል መሪ ቃል ነው በዚህ በአዲስ አበባ ባድዋ ሙዚየም የአጠቃላይ የሃይማኖት ተቋማት መሪዎች ጋር ኮንፈረንስ ያደረገው። እንግዲህ ይህ ኮንፈረንስ ከዚህ ቀደም በአዲስ አበባ ከተማ ባሉ ወረዳዎችና ክፍለ ከተማዎች ሰፊ ውይይት ሲደረግበት እንደቆየ በመርሃ ግብሩ ተነግሯል። በአጠቃላይ በአዲስ አበባ ከተማ አስተዳደር ስር ያሉ የሃይማኖት ተቋማት ከሁሉም የእምነት የቤተ እምነቶች የተውጣጡ አባቶች ናቸው። ዛሬ በዚህ በአድዋ ሙዚየም ውስጥ ተገኝተው ሰፊ ውይይት የተደረገው። እንግዲህ በመርሃ ግብሩ ላይ በርካታ እንግዶች ተገኝተዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ኃላፊ ወይዘሮ ሊዲያን ጨምሮ የሃይማኖት አባቶች የከፍተኛ የመንግስት የስራ ኃላፊዎች ናቸው የተገኙት። እንግዲህ የሀገርን ነባራዊ ሁኔታ መረዳት በተለይም ደግሞ ብዝኀነትን ማክበር ለሰላማዊ ኑሮ መሰረት ነው ሲሉ ነው የሃይማኖት አባቶች የተናገሩት። ሰላም የሁሉም ነገር መሰረት ነው። ሰላም ሲኖር መስራት፣ መማር፣ ብዙ ነገሮችን መከወድ ይቻላል። የሰላም ቁልፉ ዘብ ደግሞ ህዝቡ ነው። በተለይም ደግሞ የሃይማኖት አባቶች ለምእመናን በማስተማር ረገድ ትልቅ ሚና አላቸው። የሃይማኖት አባቶች የእምነት ተከታዮቻቸውን በማስተማር የሰላም ዋጋን በማሳወቅ አብሮነትን፣ አንድነትንና ፍቅርን በመስበክ ረገድ ትልቅ ሚናና ድርሻ እንዳላቸው በመድረኩ ተመላክቷል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያም የሃይማኖት አባቶች የሰላምን ጉዳይ በማስፋት በተለይም ደግሞ ለሀገራዊ አንድነት ለፍቅር ለመተሳሰብ ሰላምን በማሰማር ረገድ ትልቅ ድርሻ አለባቸው። ይህንን ልትወጡ ይገባል ነው ያሉት። ኢትዮጵያ ውበቷ የበዛ ሕዝቦቿ ፈጣሪያቸውን የሚፈሩ የታላቅ ሕዝብ ባለቤት ናት ነው ያሉት ወይዘሮ ሊዲያ በሪፖርታቸው ታዲያ ተወያዮችን በመድረኩ ላይ በርካታ ሀሳቦችን አንስተዋል። ሰላምን መጠበቅ አለብን። አዲስ አበባ ሰላሟን በመጠበቋ ባለፉት ጊዜያት የተለያዩ ሃይማኖታዊና ባህላዊ እንዲሁም ደግሞ ትላልቅ ኮንፈረንሶችን ማስተናገድ ችላለች። ይህ የመጣው ሰላምን በመጠበቅ ለሰላም አብሮ በመስራት ነው። ይህ ተጠናክሮ መቀጠል አለበት። የአዲስ አበባ ተሞክሮ ወደ ሁሉም ክልሎች የኢትዮጵያ አካባቢዎች መሄድ አለበት። እኛ ኢትዮጵያውያን የሚያምርብን ሰላማችንን ስንጠብቅ አብረን ስንኖር ነው የሚል ሀሳብ ነው የተነሳው። እንደ አጠቃላይ ቅን ዛሬ በዚህ በአዲስ አበባ የሰላም ጉዳይን የተመለከተ ኮንፈረንስ ሰፊ ውይይት የተደረገበት ስለ ሰላም ስለ አብሮነት ሰፊ መግባባት የተካሄደበት ታላቅ መድረክ ነው። ለጊዜ አመሰግናለሁ።